ገና ጸበሉ ሳይነካኝ ነው የምሰወረው ነበር። ተሰውሬም ማየው ከግሬ ላይ ነበር ሲያነሳው ማለት ነው። ለመጀመሪያ ጊዜ ተሰውሬ ከፀሐይ ሰባት እጅ የሚያበራ ብርሃን ነው ያየው፣ በጣም የሚያስፈራ። አሁን አንተ ካየኝ በኋላ ጨምሯል። ይህ ወደ ላይ የወጣው ማለት ነው። ሌላ ምንም አያመኝም። ሌላ የሚሰማኝ ነገር የለም። ተሰውሬም ራሴን ሁላቸው ራሳቸው ምናቸውን ሲያማቸው ይህኔ ከእግሬ ላይ ሲያነሳው ነው የሚታወቀኝ። ይህንም ያህል በጥ ነው የያዘችውና እንዴት እንደማነራራ በገንዘብ እጥረት እንደዚህ ሰው ህይወቱን ማጣት በጣም ይከብዳል። ከዚህ ግን አንድ ቀን መጥቼ ጸበሏ ነጸብዬ የሚያስረኝ ጠፍቶልኛል። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ወደ ታምረኛው በርሜል ቅዱስ ጊዮርጊስ ና ምርት ደለጎ ቅዱስ ኪዳነ ምህረት ለመሄድ አስበዋል? እነሆ ማኅበራችን ኤማሁስ የበጎ አድራጎትና መንፈሳዊ የጉዞ ማኅበር መጋቢት ያመነሻውን መመለሻው ደግሞ መጋቢት 27 አድርጎ ጉዞ አዘጋጅተናል። ይህም ማለት ከማርች 29 እስከ ኤፕሪል 4 በምናደርገው ጉዞ ቀድማችሁ ትመዘገቡ ዘንድ ከወዲሁ እንጋብዛለን። ስለሆነም ለበለጠ መረጃ በ0945160000 እንዲሁም በ0943151818 ይደውሉ። በአካል መታችሁ መመዝገብ ለምትፈልጉ መገናኛ በሚገኘው ቢሮችን ከዲያስፖራ ህንፃ ጀርባ ኤቢሳር ቢልዲንግ ስምንተኛ ፎቅ ቢሮ ቁጥር 805 እንገኛለን። በስመ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ሰላም እንደምሰነበታችሁ እያን ዛሬ የምንገኘው ምህት ደረጎ ቅዱስ ትኪዳ ንምረት ጠበል ሲሆን ይህ ስቡሃ ሚዲያ ነው። ስቡሃ ሚዲያ ላይክ ሼር ሰብስክራይብ በማድረግ ለማለው ዓለም ታስተዋውቁ ነው። እንዲሁም ደግሞ የታምረኛ ገባሪ ተሀይል ቅዱስ ትኪዳ ጠበል ላይ እንገኛለን። ዛሬ ቆይታ የምናደርገው ከአንድ እህታችን ጋር ይሆናል። እንግዲህ ችግሯ ለእናንተ ለወዳጅ አዝማዶቿ እንዲሁም ደግሞ ለምትረዷት ሁሉ በጠበሉ ያለውን ሁኔታ ተናግራ እንደገና የነበሩት ነገሮች ለእናንተ ለመግለጽ ነው። ቀደም ሲል ባለፈው ላይ ቅንጭብ ያለ ኢንተርቪው አድርጊያት ነበር። እንግዲህ በዛ ውስጥ ላይ የተላከች ሳንቲም ነው ያቺ ምንም ነገር ልትረዳት አልቻልም። አንድ ወንድማችን የላከላት 13 ሺ ብር ወደ ህክምና ሊወስዳት አልቻለም። እስኪ በተበላይ ቆይታ አድርጋ ነበር። ምንድን ነው የተፈጠረው? ምንድን ነው ያለው ችግር ብለን እንረዳታለን። እህቴ እንግዲህ ስምሽን የመጣሽበትን እና በበርሜል ቅዱስ ጊዮርጊስ ቆይተሻል አቡነ ሐራ ድንግል ከመሪሽ በፊትና ቆይታሽን ከቆይታሽ ውስጥ ያለሽ የህመም የስሜት እና አሁንም ላይ ያለበትን ነገር ከመነሻው ጀምረሽ እንድትናገሪ መጀመሪያ ስምሽ ስሜት ጽየሬዳሽ ቁጥባላለሁ ሰማዕቱ ቅዱስ ጊዮርጊስ አምስት ወር ነው የቆየሁት። አምስት ወር ግን እስከ ሁለት ወር በጣም ሰወር ነበር። ገና ጸበሉ ሳይነካኝ ነው ተሰወረኝ ነበር። ተሰውሬም ማየው ከግሬ ላይ ነበር ሲያነሳው ማለት ነው። ሌላ ምንም አያመኝም። ሌላ የሚሰማኝ ነገር የለም። ተሰውሬም ራሴን ሁላቸው ራሳቸው ምናቸውን ሲያማቸው የኔ ከግሬ ላይ ሲያነሳው ነው የሚታወቀኝ። ለመጀመሪያ ጊዜ ተሰውሬ ከፀሐይ ሰባት እጅ የሚያበራ ብርሃን ነው ያየሁት በጣም የሚያስፈራ እና በዛን ሰዓት ከሱ ጸበል ሳልመጣ መጀመሪያ መርፌ ህክምና የታከምኩት መተኛት ሁሉ አልችልም ነበረ። የመርፌው ስሜት እና መርፌውን ሁሉ እንዲተኛ አድርጎልኛል። ከእግሬ ያለውንም ብዙ በሽታ አንስቶልኛል። እስከ ሁለት ወር ተተጠመቅኩ በኋላ አሳልሞ ምናምን ከሸኘ በኋላ ሶስት ወር ዝም እየተቀመጥ ምንም አልሰውርም፣ ምንም አልልም። ከጸበሉ ሶስት ወር ስገባ አሳልሞ ከሸኘ በኋላ ማለት ነው። እሺ በዛ ቆይታሽ ይሄን ከሆነ እመምሽ እንዴት ነው አሁን? ባለፈው እግርሽ ላይ ያለውን ችግር ሁሉ አይተናልና እስኪ የሚሰማሽን ስሜት እና ደግሞ እንደዚህ አሁን መጨረሻ ምን ምን ላይ ነው ያለሽው? አይ ተሽሎሽ እንዳልሆነ በተለያየ መንገድ ከጸበል ቦታ ባትርቂም ከዚህ ከበር ቅዱስ ጊዮርጊስ ወጣሽ ወደ አቡነ ሀራ ድንግል ላይ ያገኘሽና በተለያየ መንገድ ሐሳብሽን ገልጸሽ ሊያረጉት የፈለግሽው እና ችግርሽ ምንድን ነው? እኔ ማለት እሱ ቢሸኘኝም በሽታውን አንስቶልኛል። ግን እበጡ በህክምና መሰለኝ የሚወጣው እና ግን ህክምና ራሱ ታክሜ እንዲወጣ እንኳን ህክምና የምታከምበት ምበላበት ራሱ የለኝ ምግብ ምበላበት ከዚህ በርሜል ጊዮርጊስ እያለሁ ለመጀመሪያ ጊዜ ራሱ አንተ አይተህ አዝነህ፣ አንተ መጀመሪያ ጉዞ ሳትጀምር ይህ ንግር ተሸክመሽ ምናምን ብለህ በጣም አዝነህ ለምን ሰው እንድረዱሽ ሁሉም አትሆኝ ህክምናም ከሆነ በህክምና ምናምን ብለህ አናግረኝ ነበር። ስነግርህ ራሱ እንደዚህ አይተህ አዝነህልኛል እና ምናምን ስለ አንተ ግን አስታውሰኝ ነበር በሰዓቱ ምንም አልመች ውሎ እራሱ ስልክ አላነሳልኝ ብትል ይቅርታ ምናምን ሁሉ አንተ ትለኝ ነበር መልካም አሁን ባለፈው ላይ እንደዚህ በአጭር ደቂቃም በትንሽ ሀሳብን ለመግለጽ ሞክረን አስር ደቂቃ ማይሞላ ነው እንግዲህ በዚያ እይታ ውስጥ አንድ ሰው የላከልኝ ስንት ብር ነው 13 500 ተክልዬ ነው ይባለ ሌላ አዎ ሺህ ስለዚህ፣ አሁን ያንቺ በሽታ ግዴታ ጳውሎስ ወይም ደግሞ ጥቁር አንበሳ ነው መሆን ያለበት። አዎ ሪፈር ጽፎልኛ ነው ወደ ጥቁር አንበሳ። ምክንያቱም በሰዓቱ ምክንያቱም ዳክም የሜዳን እየቻል የብር ጥረት ስላለ አሁን ከዚህ ከበርሚል ጊዮርጊስ ከወጣሽን ጦር ሆነሽ አቦ ና አሃራ ድንግል ዘጠኝ ወሬ ነው ዘጠኝ። ስለዚህ አሁን ያኛው እበጡ በጣም እንዳበጠ ነው እበጣሁ አሁን አንተ ካየኝ ራሱ ጨምሯል። እስኪ ማየት እንችላለን። ሁል ጊዜ ነው በእርግጥ እንደዚህ ማየቱ፣ በቂ አይደለም። መርዳት ያለበት መርዳት ነው ያለበት፣ እንጂ ሁል ጊዜም ማየቱ አይደለም። እንደው ማየት እምንችል ከሆነ ካልሆነም ደግሞ እግርሽን የጫማሽን ማየት ይቻላል። እንዴት ነሽ እስኪ የሆነ አንተ ካየኝ በኋላ ጨምሯል። ይሄ ወደ ላይ የወጣው ማለት ነው ይሄኛው። አዎ ወደ ላይ ወጥቶ ነው ይሄ አዎ፣ አንተ ካየኝ ኢንተርቪው ከረከ በኋላ የጨመረ ነው። ተመልካቻችን እንግዲህ ምናልባት በሽታው በቀላሉ በሐኪም ቤት መውጣት እየቻለ በገንዘብ እጥረት ምክንያት ይችን ልጅ ማትረፍ እንድንችል የተለያየ ጊዜ ጥሪ እያደረግኩ ነው። አሁንም ቢሆን ምናልባት ብዙ ብር ላይ ፈጅብን ይችላል። ልታገዙን ብችሉና ማዳን ብንችል የመጨረሻ ጥሪ ነው። ተዚህ በኋላ እኔም ኢንተርቪው አላደርግም። ምክንያቱም የተለያዩ ችግረኞች አሉ በእጃችን ላይ ግን እኔ እበጥና ሸክም ስለሆነ ሸክሟ የሚቀልበት መንገድ ለማስተካከል እንጂ እኔ በጣም እያሳዘነችኝ ስለሆነ ድጋሚ በዚህ አላቀርባትም እና በእርግጥ እግዚአብሔር ይስጥልን፣ አስራ ሶስት ሺ ብር የላከ ወንድማችን እግዚአብሔር ይስጥልን። ይሄ ግን ወደ መሰፋፈሪያ ነው የሚሆን በአንተ በኩል ይህን ያል ስታግዝ፣ ሌሎችም ደግሞ ያያችሁ ብትረዱ ወደ ህክምና በቀጥታ አዲስ አበባ እንድትመጣ ማድረግ ይቻላል። አሁን እንግዲህ ከኤማሁስ መንፈሳዊ ጉዞ ማህበር ጋር ወይም በስቡሀ ሚዲያ ከባህር ዳር ደርሶ መልስ ለዚሁ ለኢንተርቪው ለማድረግ ቦታ አልመቼ ብሎ ጊዜ ስለሌለኝ ወደ አዲስ አበባ መምጣትም ትራንስፖርት ለሚፈጅባት ለዛ ብላ መታ ነው እንግዲህ። ከዛ ድረስ የተሸከመችው ቁስል ቀላል የሚባል አይደለም። ምናልባት ከዚህ የምትመለከቱት ነው እና የሰው ልጅ በዚህ ልክ ነው። ምናልባት እቲ ከተመችሽ ያኛውም ቢታይ ምናልባት ያው መቸም አንድ የተቸግረሻል። አሁን እንግዲህ ተመልከቱት። ይሄን የሚያህል እበጥ ነው የያዘችውና እንዴት እንደማንራራ እንዴት አድርገን እንዳየነው ባላቅም፣ እቺ ልጅ በህይወት ማትረፍ ብንችል ይሄ እኮ በቀላሉ ወጥቶ የሚወርቅ ነው የሚመስለኝ። ሌላ ምንም አይደለም። እና የላይኛውንም እግሯ ለመቁመጥ ሁሉ ነው አሁን ዝግጅቱ ምክንያቱም የታችኛው ከአቅም በላይ በወፈረ ቁጥር የላይኛው አቅም እያጠረው ነው የሚሄድና ስለ ቅዱስ ጊዮርጊስ ስለ ኪዳነ ምሕረት እርዷ ትላለውኝ። የረዳችሁን ደግሞ እናመሰግናለን። እንደው ስልክ ቁጥሯንም እያስቀመጥኩ ነው። አካውንቷንም ስልክ ቁጥሯንም አስቀምጨላችሁ ነበር ባለፈው እና እህቴ አሁን ይህኛው ነገር በሐኪም ቤት በጎንደር ምንድን ነው ያሉሽ? ይወጣልሻል፣ የሚፈለፈል ነው ያሉ የሚድን ነው ግንኛ ኦፕሬሽኑ ይወጣል ይሻላል። ስለዚህ እኛ አሁን እዚህ ጎንደር ላይ አንችልም፣ እዛ ሄጄ ተባልሽ። አዎ እበቱ ጨመረ። አሁን እነሱ ካሉኝ ሁለት ያመት ይኔጃለሁ ኦፕሬሽን ተወኛለሽ። ሁለት አመት ሆኖ ሻል እነሱ ካሉሽ። ሕክምና ሁለት ያመት ይኔያስኩ በርሚል ኮን አመት አለፈኝ ከመጣሁ። ከመጣሽ? አዎ ሰሞን ተጠመቅሽ? ሰሞኑን አልገባም ነበር። አልገባሽም? አዎ። እም በዚሁ በችግሩ ምክንያት። እና አሁን የትኛው ነው በጣም እያመመሻል የእግርሽ ጣቶች ነው ወይስ እሱ ጋ ያለው ነው? ዋናው ስሩ ከዚህ ላይ ያለው ነው፣ ከጭኔ ላይ እሱ ጋር ነው የሚያመሽ። አዎ፣ ኦፕሬሽኑ ተሰራው ከዚህ ላይ ነው የሚሰራው። ሱ ላይ ነው ነው ተሰርቷል የሚሰራው። ሶስት ቦታ ነው ተሰራየልሽ አሉ። ሶስት ቦታ ያኛው ለብቻ ያኛው ለብቻ፣ እና ለመስራት ስድስት ሰዓት ይጨርስብሻል ነው። ሁለት ሁለት ሰዓት ማለት ስድስት ሰዓት አንዱን ለመስራት ሁለት ሰዓት ይጨርስብሻል አለ። ሶስት ቦታ ሲሆን ስድስት ሰዓት ውድ የስቡሀ ሚዲያ ተመልካቾች፣ በጣም እንግዲህ ለእናንተ ማሳየት እውነት ለቀባሪ ማርዳት ነው። ከዚህ በላይ ማሳየት ሁሉ ጊዜ እንደዚህ አይነት ነገር እና በጣም የሚያሳዝን ነው። ይሄ ቀላል ነገር ነው ለመናገር። ምናልባት መቶ ሺህም ላይ ወስድ ይችላል ለመቶ ሺህም ላይ ወስድ ይችላል መቶም ሁለት መቶም ሺህ ድረስ መሰብሰብ ብንችል እንደው መጠን የብሩን መጠን ባናውቀው እንኳ ለካርድ መግቢያ ያህል መጀመሪያ ብናገኝ ከዛ በኋላ ይሄን ያህል ይፈጃል የሚባለውን ካወቅ ነው ልንተወው ሁሉ እንችላለን። ወይም ደግሞ እግዚአብሔር እንደሆነች አርጋ እንደሆነች እንደሆነ አርጋት ብለንም ለእሱ ኃላፊነት ልንሰጥ እንችላለን። አሁንም ቢሆን በአንች በኩል እንደው የምታስተላልፊው ድረሱልኝ ጥሪ ምን እንደሆነ እስኪ በደንብ አርገሽ ንገሪያቸው። በተለይ በውጭም በውስጥም ያሉ ሰዎች ስልክሽን እንደ አስቀምጠሽ እንዲያገኙሽ የራስሽን ሐሳብ በደንብ ገለጭ። እስኪ የራስሽን ሐሳብ ምገልጸው ቢኖረኝ አሁን እንግዲህ በሕክምና ታክም መዳን እየቻልኩ በገንዘብ እጥረት እንደዚህ ሰው ህይወቱን ማጣት በጣም ይከብዳል፣ እና ቢያንስ ያላቸው ቢተባበሩኝ። አዎ እንግዲህ መትረፍ እየቻለች በቀላል ይወጣል ተብላለች። ብዙ ብር ላይ ፈጅ ይችላል፣ ግን ሰው በመጥፋቱ ምክንያት ገንዘብ በመጥፋቱ ምክንያት እኔም ብቻዬን ላተርፋት አልቻልኩም። ምክንያቱም እናንተ በመትረፍ ነው እንጂ እኔ ከአቅሜ ብቻዬን ማምጣት አልችልም። እና እኔ በትራንስፖርቱን እንኳን እነቀለች አላት እነቀለች አላት እያልኩ እንግዲህ እስካሁን በነፃ ነው ይዣት የሄድኩ። ምክንያቱም የገባ የመሰጠም ሰው የለም። ግን ደግሞ ትራንስፖርቱ ቀላል ስለሆነ በየትኛው ማቅጠጫ ሊሸፈንም ላይሸፈንም ይችላል። እናንተ ግን እግሯን ብናድናትና እና ጥሪ እያደረግኩላችሁ ነው። በኪዳነ ምህረት ስም ለስቡሃ ሚዲያም ታሪካዊ ሁኔታ ነው የሚሆነው። ምክንያቱም ብዙ ሰዎችን አድናቸዋል፣ ብዙ ሰዎችን መግባቸዋል፣ ብዙ ሰዎችንም የራባቸውን ሰዎች ራባቸውን አስወግዳቸዋል። እችን ሰው ግን መታደግ አልቻልንም። እችን ሰው እንድንታደግ ትልልቅ ሚዲያዎች ቢኖሩም እንደምታውቁት ውሏቸው ከትልልቅ ሰው ጋር ይሆናል። አልፎ አልፎ ችግረኞችን መርደት ደግሞ አንድ መንፈሳዊ ሀሳብ ነው እና በተለያየ መንገድ እንድንረዳት ነው እንግዲህ። ቤተሰብ ምናምን እንደው እንደዚህ አቅም ያለው ቤተሰብ ወንድም እህት የለሽም፣ ቤተሰብ የለኝም፣ አባቴ ነው አቅሙ ደካማ ነው እናቴ አባትሽ አቅም የለውም እንደው አሁን እዛ ቡናራ ድንግልም ቆይታ አድርግሻል። ብዙ መምተኞች ይኖራሉ። በእርግጥ ያንችን እንደው የተመለከተሽ ሰው የለም፣ እንደዛ አይነት ነገር የለም። አቡናራ የለም፣ በጣም የሚያስቸግር። ስለዚህ አሁን መታከሚያ ተንቀሳቀሽ፣ ወደ አዲስ አበባ መሄጃ ገንዘብ ያስፈልግሻል። አዎ እንግዲህ ውድ ተመልካቻችን በተለይ ኢትዮጵያውያን ኤርትራውያን በውጭ የምትኖሩ እናንተ ናችሁ፣ ትንሽ የሁሉም ሰው ተስፋ፣ ምክንያቱም ሳንቲም የእናንተ ሻል ስለሚል ነው። ነገር ግን በኢትዮጵያ ውስጥ ያላችሁ ብዙ ዋጋ እየከፈላችሁ ያላችሁ ክርስቲያኖች፣ አጠቃላይ ጭካኔ የሌላችሁ አትጨክኑ። እናቶች፣ እናት ለልጇ አትጨክንምና ድረሱልኝ ትላለች እህታችን። እኛም ደግሞ ለእህታችን ድረሱላት ነው የምንለው፣ ምክንያቱም አንዳንድ ጊዜ መንፈሳዊነት የሚገለጸው በተለያዩ መንፈሳዊ ስራ ነው እንጂ የሆነ ያለውን መደገፍ ብቻ ሳይሆን የሌላቸው ሰዎች የምንጎበኝበት ነው። እንግዲህ ለዚህ ቁስሏ ነው ከአዲስ አበባ ከባህር ዳር ተነስታ ድረስ መጣ መልስ አህጅ ናት፣ ምክንያት ልትጠበላለን በዚህ በጠበል ቆይታ ላይ የእሷ ህክምና ነው የሚዳስሰው እንጂ በጣም ሊፈነዳ የሚያስፈራ ሰዓት ላይ ነው ያለው። ይህን ደግሞ አይቶ መርዳት አንድ መንፈሳዊነት ነው ሰብአዊነትም ጭምር ነው። በሚዲያ ስም እንድትረዱ እንግዲህ 09 ስልክሽ፣ ይህ የእሷ ስልክ ነው። በዚህ ስልክ በቀጥታ ታገኛታላችሁ። ለበለጠ መረጃ ደግሞ በ0945160000 ተጨማሪ ያኙን ቢቢላችሁ። በዚህ ብትደውሉ እኔም ማገናኘት እችላለሁ ማለት ነው። ሰላማችሁ በያላችሁበት ይብዛ። የእርዳታ ጥሪ ስለሆነ ምስክርነት አይደለም። እንግዲህ እናንተ ታውቃላችሁ። ኪዳነምህረት መጥቼ ተጠምቄ ግሬን በጣም እዚህ ላይ ይሰበስበኝ ነበር እና በመጀመሪያ በኤልሻዳ ጉዞ ለምኛቸው ነው የመጣሁት። ምክንያቱም በእግሬ መምጣት አልችልም። አንድ ቀን መጥቼ ጸበሏን ታጊወርግስ እዚህ ማለት ነው። አዎ ጸበሏን ጸብዬ ግሬን ተኝቼም በቃ እንደዚህ ዘርግቼም ቆሜ ይሰበስበኝ ነበር። እዚህ ላይ ያበጠው ማለት ነው። ከዚህ ግን አንድ ቀን መጥቼ ጸበሏን ጸብዬ የሚያስረኝ ጠፍቶልኛል። አሃ ሰብስበው ይዘሽ ነበር። አዝ ብሎ ቁስሉን ለብቻ ለብቻ ለብቻ ቁጭ አረገው እንጂ ሰውጥሮ አይዝሽም። ሰብስበው የያዘሽን ለቆሻል። አይ አሁን ኒ መሰብሰብ ጸበይ እያመጣብኝ ያለው እንደገና ነበር። አሁን ግን እየሰበሰበኝ ነው። ምክንያቱም በጡ እየጨመረ መጣ። እንግዲህ ወላዲታ አምላክ መብርሃን ማምላክ እሷ ትርዳሽ ታግዝሽ እሷንም ተስፋ ያደረገ አንቺን መርዳት የፈለገ ሰው በቀላል ደረርቶሽ በቅርብ ድነሽ ደግሞ ምስክር ነሰጫለሽ ብዬ አስባለሁ። በተለያየ መንገድ ለመረዳዳት እንሞክራለን። እግዚአብሔር ያግዘናል። እኛም ተስፋ ሳንቆርጥ መንቀሳቀስ ነው የሚጠበቅብን። አንቺን ማይዞሽ ሁሉ ነገር እንዲደረግ ደግሞ እግዚአብሔር አዋቂ ነው። ለሁሉም ነገር ጊዜ ያለው እግዚአብሔር በዚህ ሁሉ ልትረዱ ልታግዙ የምትፈልጉ ሰዎች ስልክ ቁጥሮች ስላስቀመጥ አካውንትም በተጨማሪ እዛ ጋር ይቀመጥላችኋል በዚህ አገልግሎት እንቀጥላለን ማለት ነው። ሰላም በያላችሁበት ሰላማችሁ ይብዛ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ወደ ታምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅዱስ ኪዳነ ምሕረት ለመሄድ አስበዋል። እነሆ ማህበራችን ኤማሁስ የበጎ አድራጎትና መንፈሳዊ የጉዞ ማህበር መጋቢት ያመነሻውን መመለሻው ደግሞ መጋቢት 27 አድርጎ ጉዞ አዘጋጅተናል። ይሄም ማለት ከማርች 29 እስከ ኤፕሪል 4 በምናደርገው ጉዞ ቀድማችሁ ትመዘገቡ ዘንድ ከወዲሁ እንጋብዛለን። ስለሆነም ለበለጠ መረጃ በ0945160000 እንዲሁም በ094315 18 18 ይደውሉ። በአካል መታችሁ መመዝገብ ለምትፈልጉ መገናኛ በሚገኘው ቢሮችን ከዲያስፖራ ህንጻ ጀርባ ኤቢስታር ቢልዲንግ ስምንተኛ ፎቅ ቢሮ ቁጥር 85 እንገኛለን።